ኢትዮጵያ በ2025 በብሪክስ የግብርና የቴክኒክ ቡድን ስብሰባ ላይ እየተሳተፈች ነው። በብራዚል ዋና ከተማ ብራዚሊያ እየተካሄደ በሚገኘው የብሪክስ አባል ሀገሮች የግብርና የቴክኒክ ቡድን ስብሰባ የኢትዮጵያ የልኡካን ቡድን እየተሳተፈ ይገኛል። በስብሰባው በብራዚል የኢትዮጵያ አምባሳደር ልኡልሰገድ ታደሰ ባቀረቡት ገለጻ የኢትዮጵያ መንግስት ግብርናን ለማዘመን፣ የምግብ ዋስትናን ለማረጋገጥ እየተገበራቸው ያሉ ፕሮግራሞች፣ በተለይም የስንዴ ብሔራዊ ምርትና በአረንጓዴ አሻራ ስራዎች የተገኙ ውጤቶችን አስረድቷል። በብሪክስ ማዕቀል ጸፍ ግብርና በተለይም የቤተሰብ ግብርና የትብብር መስክ ሊሆን እንደሚገባ ልምድ በመለዋወጥ የቴክኖሎጂ ሽግግር ማሳለጥና የግብርና ግብዓቶችን አቅርቦት ማስፋት እንደሚገባም ገልጸዋል። መረጃው የውጭ ጉዳይ ሚኒስቴር ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የአሜሪካ አምባሳደር ሀርቬ ማሲንጋ ጋር በትምህርት ዘርፉ በትብብር ሊሰሩ በሚችሉባቸው ጉዳዮች ዙሪያ ውይይት አድርጓል። በዚህ ጊዜ የትምህርት ሚኒስትሩ የኢትዮጵያ የትምህርት ስርዓትን ለማስተካከል ቅድሚያ ትኩረት ተሰጥቶባቸው እየተሰሩ ያሉ የሪፎርም ስራዎችን ለአምባሳደሩ አብራርተውላቸዋል። በኢትዮጵያ የአሜሪካ አምባሳደር ሀርቬ ማሲንጋ በበኩላቸው የኢትዮጵያ የትምህርት ስርዓቱን ለመቀየር እየተወሰዱ ያሉ ሪፎርሞችና የተያዙ ራዕዮችን እንገነዘባለን ያሉ ሲሆን በቀጣይ የትምህርቱን ዘርፍ ለ መደገፍ እንደሚሰሩም ገልጿል። በነበራቸው ውይይትም ለትምህርቱ ዘርፉ የሚደረጉ ድጋፎች ለታለመላቸው ዓላማ ይውሉ ዘንድ ከመተግበራቸው አስቀድመው መወያየት እንደሚያስፈልግ ተስማምተዋል። ዘገባው የትምህርት ሚኒስቴር ነው። በሎጂስቲክ ዘርፍ ላይ የተሰማሩ ተቋማት ተቀናጅተው መስራት እንደሚገባቸው የትራንስፖርትና ሎጂስቲክ ሚኒስቴር አሳሰበ። የትራንስፖርት ዘርፍ አገልግሎት ሰጪ ተቋማት የአገልግሎት አሰጣጥና አፈጻጸም ላይ ያተኮረ የምክክርና የልምድ ልውውጥ መድረክ ተካሂዷል። በመድረኩ የተገኙት የትራንስፖርትና ሎጂስቲክ ሚኒስተር ዴታ አቶ ዴንጌ ቦሩ የኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ ሎጂስቲክ ወሳኝ ሚና ስላለው ዘርፉን ማሳደግ እንደሚገባም ተናግረዋል። ሚኒስተር ዴታ አክለውም የሎጂስቲክ ተቋማት በሰው ኃይል፣ በእውቀትና በቴክኖሎጂ ራሳቸውን ጥብቅ አድርገው ስራቸውን ሲሰሩ ሀገራዊ የሎጂስቲክ አፈጻጸም ይሻሻላልን ብለዋል። ዘገባው የትራንስፖርትና ሎጂስቲክ ሚኒስቴር ነው።